ተክለ ወጥቷል። ኢየሱስ ሥራውን ሰርቷል። ኢየሱስ ይመስገን። ሉቃስ ምዕራፍ 1 ምዕራፍ 1 ቁጥር 55 54 እና 55 ላይ እንደዚህ ይላል። ይሄ ቃል ለአባቶቻችን እንደተናገረ ይላል። ይሄን ቃል ያዙልኝ። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል ይላል። አሁን በአካል የሉም ብዙዎቻችን በሰት አፍ ላይ ያለው ጸሎት አይታቸው ከሆነ ሰሎ ሲጸልዩ በሰፈር በመንደራ ይወሰዱ። ሊቀድል ራሽያ፣ ቻይና፣ አፍሪካ፣ አውሮፓ፣ ጃፓን ተራኔ እንግዲህ ይመስላቸዋል። አሁን ከዚህ በኋላ ያ ከአፋቸው የወጣው ጸሎት ሁሉ ሰማይ ላይ ተመዝግቧል። ትዝ እያለው ብላቴናውን እስራኤልን ረድቶታል ይለት

አብርሃም የጸለየውን ጸሎት ለእግዚአብሔር ትዝ እያለው ይስሐቅን፣ ይስሐቅ የጸለው ጸሎት ለእግዚአብሔር ትዝ እያለው ያዕቆብን፣ ያዕቆብ የጸለው ጸሎት ትዝ እያለው ዮሴፍን፣ ትዝ እያለው እስራኤልን እንዲያርገው ነው። እግዚአብሔር ስራ የሚሰራው ኢየሱስ፣ እናመሰግናል። ስለዚህ እግዚአብሔርን እናመሰግናል። እኔ ከመጽሐፍ ቅዱስ ውስጥ እንግዲህ ብዙ ነገሮች ከአፋቸው ሲወጣ ሰምተናል። አንድ ወቅት ላይ ያሽ እንግዲህ በቅርብ የምታወቋቸው፣ ዛሬ እንዲህ ነው የምናወራው። መልክቱ መንፈሱ ካልመጣ ውስጣቸው ካልፈለገ አይናገሩ። ዝም ካሉ ዝም ነው፣ እግዚአብሔር ከያዛቸው ደግሞ አያቆሙ። እኔ አንድ ወቅት እንግዲህ በዚ በጭርስ ጊዜ ብዙ መውራት ይከብዳል እና ሰወደቻ ቢናገሩ ሶስት መቶ ብዬ ተሳፈርኩ፣ አጠገባቸው ኮች ያልኩና ጋሽን እኔ ትናንት መሄድ ነበረብኝ፣ የቀረው እርሱ እየመከሩኝ አዲስ አበባ ለመድረስ ነው አልኩ። ፀጥ። እግዚአብሔር ክብር ነው ምነግራሽ ሾኔ ደረስን። 50 ኪሎ ሜትር ጋሼ ፀጥ። ሻክ ምን ደረስ አዲስ አበባ ደረስን። ደረስንና ቄራ ጋ ወረድ ላይ ነው በጣም አኩረፉ። ልጅነትም ስላለን አሁን ትንሽ ነፍስ ሰርቻለሁ። ከዚያ ታክሲ ተይዘ ይዘን ወደ ቸርች ስንል ተረፈ አኮራፍክ እንዳለ ጋሽ፣ ለምን አላኮርፍክ? እኔ ትናንት ነበ ሜድ የፈለጉትና አንድ ቃል እንኳን ቢተነፍሱ ብዬ ስል ምን አል መሰላች? አውቄ ነው አሉ። ፍራ ብልህ የማይፈራ ልትፈራ ነው፣ አትፍራ ብልህ ደግሞ የሚፈራ ላትፈራ ነው። እና እግዚአብሔር ይምከሪ ብዬ ነው አሉ። እግዚአብሔር እንዲህ ነው። ላያችን ላይ ጥለው የሄዱት ነገር እንዲህ ባሉበት ከተናገሩት ዛሬ አንድ ነገር እነግራችኋል እና ምስክን እንዲህ፣ እንዴት አይቷቸው ነው። አንተ ነገ አንድ ወንድም ብሏል። እኔ ደግሞ ከቃሉ ለመክብብ ምዕራፍ 11 ቁጥር 8 አውጣ ብሎ ያስነበቡኝን ቃል አነብላችኋል። ዛሬ ላይ ለካ ይሄ ቃል ይሄ ታይቷቸው ነው። መክብብ ምዕራፍ 11 ቁጥር 8 ላይ ሰው ብዙ ዘመን በሕይወት ቢኖር ሰባም ሰማንያም ከዛም በላይ ቢኖር፣ ሰው ብዙ ዘመን በሕይወት ቢኖር በሁሉም ደስ ይበለው ሆኖም የጨለማውን ዘመን ያስብ፣ ብዙ ቀን ይሆናልና፣ የሚመጣውም ነገር ሁሉ ከንቱ ነው። ደግሜ አነባለሁ። ሰው ብዙ ዘመን በሕይወት ቢኖር በሁሉም ደስ ይበለው። ሆኖም የጨለማውን ዘመን ያስብ፣ ብዙ ቀን ይሆናልና፣ የሚመጣው ነገር ሁሉ ከንቱ ነው። ጋሽ ንቃል ከፊቴ ቁጭ ብሎ በሳቸው መኪና እየሄድኩ እያለሁ ተረፈ ስቲ ቦታ አንብብ አውጣሉና አነበቡ አነበኩ ከዚያ አየኸው አሉ። እኔ የጨለማውን ዘመን አልወደውም። ይኸው ዛሬ ሰው ብዙ ዓመት ቢኖር በነገራችን ላይ ጋሼ ምንም አልቀረባቸው። መላውን ዓለም በወንጌል አዳርሰዋል አዳርሰዋል እግዚአብሔር ያለ ብዙ ክብር ቦታ አድርሷቸዋል። የሄዱበት ሀገር በሙሉ መላው የትልዳና ትላንትናን ለሚያለቅሱ ሴቶች ወንድሞች ያለችውን ነገር ሰምቻለሁ እኛ እንደ ሰው መቼ ምን ይደረግ፣ ከስጋ በስጋ ከአባታችን ተወለድን እንጂ። እናንተ በሙሉ ከጫፍ እስከ ጫፍ በመንፈስ ከአባታችን ስለ ተወለዳችሁ፣ በመልእክት በእግዚአብሔር አገልግሎት ስለ ተወለዳችሁ የእሳቸው ልጆች ናችሁ እና ብላ ያለችው ነገር ሰዎች ደስ ብሏቸው ሲመሰክሩ ሰምቻል። ጋሽ ሁላችንም በወንጌል ወልደውናል። የሱስ ይመስለኛል እና ምን አሉ? እዚህ ጋር አስተውላችሁ ከሆነ ልባርጋች ስሙኝ። እንግዲህ በስሜት እንዳያል ብዙ ዘመን በህይወት ቢኖር በሁሉም ደስ ይበለው። ሆኖም የጨለማውን ዘመን ያስብ ይላል የምን ዘመን አሁን እድሜ እየገፋ ሲሄድ እድሜ እየገፋ ሲሄድ እድሜ እየገፋ ሲሄድ የምን ዘመን አለ የጨለማው ዘመን አለ የጨለማው ዘመን አሁን ሰዎች ይላል እርጅና ብቻ እና ይላል እርጅና ብቻውን አይመጣም አጃቢዎች አሉ ስኳር አለ ግፊት አለ አይ በያት ወደ በመጽሐፉ ምን ቀረ አሁን፣ የጨለማው ዘመን የሰራውን የሚያፈርሱበት ዘመን አን ዛ ልጃቸውም እየመሰከረ ለእኔ ዘመን አልፈልግም። ዛሬ መሰከረ የስቃይ ዘመን ደስ ያስኝ የምትላቸው ዓመታት ሳይደርሱ ያንን ዘመን እግዚአብሔር ይቅርቦት። መልካሙን ዘመን አሳልፈዋል። የረፍት ዘመን አሳልፈዋል። የመባረክ ዘመን አሳልፈዋል። በቃ ሁሉ ነገር መልክ መልክ ይዟል። አሁን ግን የጨለማውን ዘመን አላሳየትም። ጊዜ እየጣፈጠና እየጨመረ እየጨመረ ሲሄድ የጣፈጠ ቡና ከተቀዳበት ጀበና ላይ ነው የማይጠጣ ደግሞ ድፍርስ የሚቀዳው ስለዚህ፣ ከፈቀዳችሁ እንደ እግዚአብሔር ቃል ልበልና ጋሼ፣ የጣፈጠ ነገር ስለተቀዳ ኢየሱስ እናመሰግናለን። ስለዚህ የአተላውን ዘመን ክፉን ዘመን፣ የምሬት ዘመን፣ የሀዘን ዘመን፣ ስልክ ከሰሩ በኋላ መልሶ የሚያፈርሱበትን ዘመን ያው ዛሬ አፋጭ ሞልት እንድናገር ያደርገን ይሄ ይሄ ዘመን ይቅርብ ቦታ አለ ኢየሱስ እና በመልካም ሽምግልና ወደ ወገኖች ይትኮማቻል ያለ አምላክ በክብር በሞገስ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ እየመረቁ ቤተሰብ እየተናገሩ ሾብሬም ቅድም ብርሃኑም ስናገሩ ነበር። ያው እግራ ሙሉ ጊዜ ጻድቅ የሆኑ የመጻ ቅዱስ ሰዎች እግራቸውን ዘርግቶ ትውልድ ልጆቻቸውን ጠርቶ በኋለኛው ዘመን የሚያገኛቸው ልንገራቸው ብሎ ሙሴ መርቆ፣ ያዕቆብ መርቆ፣ ሁሉም መርቆ ነው የሚሰናበቱ። ስለዚህ እግዚአብሔር እንደዚህ አይነት የመመረቅ ዘመን ስለሰጣቸው በአማራዊ ሽምግልና ነው እግዚአብሔር በክብር ስለ አጠናቀቀ ኢየሱስ እናመሰግናለን ክብር ለኢየሱስ ይሁን ስለዚህ ከዚህ የምትረዱት ተረዱት ጋሼ በአፋቸው ሲሉ የሰማሁት ሾብ ዳዊት ሲሉ የሰማሁትና አሁን ኢያሱ ልጃቸው ቢናገር ነበር ሌሎችም ቢጠቁ ይናገራሉ ይሄን የጨለመውን ዘመን አልወደውም ይሉ ነበር በጆሮዬ ይሄን ቴክስት አንብብለው አልወደውም አሉ የማይወዱት ምን የጨለመውን ዘመን ክፉን ዘመን ስራን የሚያፈ የሚያበላሽ ዘመን መስአውድስ ላይ እናውራ ካለን ብዙ አለ አንድ ንጉሥ እግዚአብሔር ደስ ስላሰኘ ሊሰበስብህ ነው ነውና ቤትህን አዘጋጅ ሲባል ወደ ግድግዳ ዘወር ብሎ እንባውን አፈሰሰና፣ እንዴት ትወስደኛለህ ስል ሕዝቅያስ፣ እግዚአብሔር 15 አመት፣ ጨምረልህ ያለው አይደል? ያ የተጨመረው 15 አመት የጽድቅ ዘመን ሳይሆን ክፉ ነገር የሚሰራበት ዘመን ሆነ። አንደኛ የእግዚአብሔር ቤት ምስጢር ለጠላት አሳየ፣ እንዲማረክ አደረገ። ሁለተኛ መወለድ የማይገባ ልጅ ሚናሴ ተወለደ። በመጽሐፍ ቅዱስ ካሉ ሰዎች ሁሉ ረዥም አመት የነገሰ አምሳ አምስት አመት እሱ ሆነው፣ ግን የመጨረሻ ሰው የማይሰራው ክፉ ስራ ሰራ። እስኪያስ እግዚአብሔር በቃ ባለው ጊዜ ቢሆን ኖሮ ሜናሴም አይወለደም፣ የእግዚአብሔር ቤት ገበና ምስጢርም ለጠላት አይታይም። ስለዚህ እግዚአብሔር በቃ የምልበት ጊዜ ተመስገን ብለን ሰ ያ ቃል ቀጥሎ የሚሆነው ነገር እሱ ስለሚያውቅ እኛ ስለማናቅ ነው እና ጋሽም በዚህ ዘመን በዚህ ሰዓት በዚህን ጊዜ እግዚአብሔር በቃ ካለ እግዚአብሔር በስራው ጻድቅ ነው ይመሰግናል የሱስ ይመሰል ክብር ለኢየሱስ ይሆን ይህንን ካልኩን የጨለማም ዘመን ነው የከለከለው መልካም ዘመን ሰጥቷቸዋል የሱስ እናመሰግናል እንግዲህ ምን ይሆናሉ በቀጣዩ ዘመን አሁን ልጆቻቸው በጣም ከመደንገጥ ያልሞቱትን ፓርት ላሳያችሁ። በዕብራውያን ምዕራፍ 11 ላይ እነዛ ጻድቃን የእምነት ጀግኖች ከሞቱ በኋላ ከስንት ሺህ ዓመት በኋላ ጳውሎስ ብድግ ብሎ ተነሳና ተረከ። ስለ ጌዲዮን፣ ስለ ባሪክ፣ ስለ ሰምሶን እንዳልተርክ ጊዜ ያጥርብኛል አለና ተረከና፣ እነዛን የተረካቸውን ሰዎች ደግሞ ዕብራውያን ምዕራፍ 12 ላይ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልናል እኛም ደግሞ ሸክምን ሁሉ ቶሎ የሚከበን ኃጢአትን አስወግደን የእምነታችን ራስና ፈጻሚን ኢየሱስን ተመልክተን በፊታችን ያለው ሩጫ በትዕግስት እንሮጣል። ስለዚህ ጋሽ ምን ሆኖ ካላችሁ ለእኛ ለቀረን ትውልድም ዙሪያችን ላይ ምስክር ሆኑ በሉ። ምን ሆኑ? አልሰማሁም። ከስንት ዓመት በፊት ጳውሎስ የሞቱትን ሰዎች ለቅሞ ስለ አቤል፣ ስለ አብርሃም በሙሉ ተረከና እነዚህ በሙሉ የሞቱ ይመስላሉ። በስጋ አው ሞቷል። ስራቸው ግን መንፈሳቸው ግን የተጓዙት ጉዟቸው ሕያው ነውና አሁን ለእኛ በዙሪያችን እንደ ደመና ምስክር ከሆኑልናል። ስለዚህ ጋሼ በወላይታ ምድር ያላቸው አገልጋዮችን መመናን በጠቅላላ በሌላም በኢትዮጵያ በሁሉ ቦታ ያለን በሙሉ ለሁላችንም በዙሪያችን ላይ ምስክር ሆነውልናል። ያስቻላቸው አምላክ ያስችለናል። ያሻገራቸው አምላክ ያሻግረናል። እናመስግን ኢየሱስ፣ እናመስግን። ያስቻላቸው አምላክ ያስችለናል፣ ያስጓዛቸው አምላክ ያስጉዘናል። እሳቸውን አስጉዞ ዛሬ ይህን ሞገስና ክብር በምድር ላይ የፈጠረ ባዶ ምንም በሌለበት ምድረ በዳ ላይ መጥቶ ይህንን በሙሉ ታላቅ ጉባኤ በውጋንዳባ ላይ በምድር ላይ እንደዚህ ያደረገ አምላክ ያስችለናል። ስለዚህ ይተረክላቸዋል ምን ምን ይተረካል ብል እናንተ የምታውቁትን እኔ የተለዩ አይደል፣ አብሬ ነው የኖርኩት። ፍቅራቸው ይተረካል፣ የፍቅር ሰው ናቸው። ትህትናቸው ይተረካል፣ የትህትና ሰው ናቸው። ትዕግስታቸው ይተረካል፣ የትዕግስት ሰው ናቸው መሰለኝ

አበባ ይተከል ነበር። ያ ሁሉ ዘመን አልፎ ዛሬ የተንጣለለ የእግዚአብሔር ቤት እንደዚህ ተሰራ። ልክ ይህ ቸር ተሰርቶ እንዲህ ግቢ ሲገባ ማኖፌዝ የእምነት ሰው ጋሽ የምን ሰው ናቸው! በጣም ይገርመኛል። እንናገር ካለ ጭው ያለ ፀሐይ ሀይለኛ ጠራራ ፀሐይ ላይ ብድግ ብለው መንፈሱ ሰውን ይወርዳል ብሎ ይሰብካል። እንዳለ ይወርዳል። በቃ እምነት ሰው ስለዚህ እምነታቸው እናነሳለን፣ ትህትናቸው እናነሳለን፣ ትዕግስታቸው እናነሳለን፣ ፍቅራቸው እናነሳለን፣ እንባቸው እናነሳለን። በዙሪያችን ላይ ምስክር ይሆናል። ኢየሱስ እናመሰግናለን። ስለዚህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን፣ አለ ስለዚህ በዙሪያችን ላይ ምስክር ይሆናሉ። ሲበሉ ምን ይሆናሉ? ምስክር ይሁን። ይህንን ነው መጽሐፍ ቅዱስ በዕብራውያን ምዕራፍ 13 ላይ ሰብሰብል አርግና እንጨርሳለን። ዕብራውያን ምዕራፍ 13 ቁጥር 7 እናወጣለን። ደስ ይበላችሁ። እግዚአብሔር ነገ እኔና እናንተንም ከዚህ ምድር ስናልፍ እስቲ የሚተረክልን ሰው ያርገን። የሱ ለትውልድ እረፍት የሚሆን ለትውልድ በረከት የሚለትል እናመስግና ትውልድ እስቲ ከኛ በኋላ ስለኛ የሚያነሳው ነገር ያለን ሰው ያርገን። ጌታ ሱ ዕብራውያን ምዕራፍ 13 ላይ ቁጥር 7 የእግዚአብሔር ቃል አነባለሁ። እንደዚህ ነው የሆኑት የእግዚአብሔር ቃል ስና ኖሮ ኖሮ ኖሮ የእግዚአብሔር ቃል የተናገሯችሁን ዋኖቻችሁን አስቡ። እሳቸው ከዛ ውስጥ አንዱ ናቸው። የኖሯቸውንም ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይላል። ስለዚህ አሁን ማልቀስ አይደለም፣ የቋጫው መጣ። እውነተኛ የጋሽ ወዳጅ፣ እውነተኛ የእሳቸው ፍቅር የያዘው ሰው የኖሯቸውን ፍሬ አይተናል። ከዚህ በኋላ ቀጣዩን ጉዞ በእምነታቸው መምሰል ስቴችን ቃል አብረን እንበልክ እኔ ጋር በእምነታቸው መምሰል ድገሙል በእምነታቸው መምሰል ይሄ ነው። እዛ ጋር እየተሰቀለ አይቼ ያለው ልጆቼ በእውነት ሲሄዱ ከመስማት የሚበልጥ ደስታ የለኝም የሚላል ሰው የመጨረሻ በህይወቱ ፍጻሜ ላይ የምናዘዘው ኑዛዜው የምናገረው ነገር ነው። ትልቅ ነገር ዮሐንስ የመጨረሻ ብዙ ደስታ አይቷል። ዮሐንስ እያጠቃለለ ነው። ዮሐንስ ከኢየሱስ ጋር ሶስት አመት የአመት ኖሯል። ባለ 50 አመቱ ሲወርድ አይተዋል። ብዙ ተአምራቶችን አይተዋል። መልእክቶችን ጽፏል። ዮሐንስ እስራኤል ላይ የሚገርማችሁ ሰማይ ተወስዶ ያን ሁሉ ክብር አይቶ ጽፏል። ይሄ ሁሉ አይቶ ግን የህይወቱን ፍጻሜ ላይ የመጨረሻ መቋጫ እዛጋ ጋሽን ፎቶ አጠገብ የተሰቀለችው ጥቅስ፣ ልጆቼ በእውነት ሲሄዱ ከመስማት የሚበልጥ ደስታ ደስታና የሚበልጥ ደስታ ይለያል። ዘግሬተር ጆይ ነው የምለው እዛጋ ብዙ ነገር ደስታ ነው። ይህን የመሰለ ጸሎት ቤት መሰራ ደስታ ነው። ገንደባ ደስታ ነው። ብሉት የውሉት ደስታ ነው። ዛሬም በዚህ አይነት ክብርና ሞገስ መሸኘት ደስታ ነው። የሚበልጥ ደስታ ግን እዚህ ያደረሳቸውን እውነት የሰበኩትን የኖሩለትን እውነት ይዞ መሄድ ነው። እስቲ በወላይታ ምድር ላይ በቀሪው ዘመን የሚበልጥ ደስታ እንድታይ፣ ይሄ ትውልድ በእውነት ይሂድ። እየቋጫው ነው የሚመጣው። እስቲ በእውነት ሄዳለሁ ብሎላቸው እውነተኛ የጋሺ የቢሾፕ ዳዊት የልብ አፍቃሪ ከሆነን በተገለጠላቸው በሰበኩት በዚህ እውነት እንሄድ በሏ ቃል ግቡ። ዛሬ ከዚህ በል እንዲህ አይነት ቦታ ላይ በዚህ በክብር ቀን ላይ እንደዚህ ይባል። እስኪ በእውነት እንዲሄድ እርዳኝ በሉ አንድ ጊዜ አባታችን በሄዱበት እውነት እንዲሄድ እርዳኝ ጌታ። ወደ ቀኝ ወደ ግራ እንዳንል እርዳኝ ጌታ እስኪያኑላቸው ያዘኝ ብሎ። አንድ ኢየሱስ የያዛቸው አምላክ ያዘን፣ ያስጓዛቸው አምላክ ያስጉዘን፣ ያስቻላቸው አምላክ ያስችል ብዙ ደስታ አለ። ዮሐንስ ብዙ ታምራቶች አይቷል፣ ብዙ ድንቆች አይቷል። እነዛ ሁሉ ደስታ ናቸው አለ። የሚበልጥ ደስታ ግን ልጆቼ በእውነት ሲሄዱ ከመስማት የሚበልጥ ደስታ የለም አለ። ስለዚህ ለጋሽ ትልቁ ደስታቸው ይሄ ትውልድ በዚህ እውነት በዚህ መሰረት ላይ ጸንቶ ቆሙ። ድሉ እዚህ ጋር ኢየሱስ፣ እናመሰግናለን። ስሰበስብ አሁን ኤልያስ ወደ ሰማይ ከሄደ በኋላ አብረን እነዛ የነቢያ ልጆች እንፈልግ ዘንድ እንሂድ ስሉ ኤልሳ አትሂዱ አሉ። ድርቅ አሉና ፈልጎ ፈልጎ አቶ ሲመጡ እናንተ ኮ መስሏቸኋል፣ የሄደ መስሏቸኋል። አልሄደም ኮ እኛ ጋን ያለው ኤልያስ አለና፣ ከኤልያስ የወደቀውን መጎናጸፊያ አንስቶ ዮርዳኖስ ጋር ሄዶ የኤልያስ አምላክ ሁላችሁ ከዛሬ ጀምሮ የቢሾፕ ዳዊት አምላክ ታክሲ ካቺ ያለ ዮርዳኖስን ይከፍላል። የሚያመሰግን ሰው ተመስግነስ። ያስቻልካቸው አምላክ፣ ያስጓዝካቸው አምላክ፣ ያሻገርካቸው አምላክ እስቲ ወዴት ነው የበሉት? እንዲህ ነው ከዚህ በኋላ በወላይታ ምድር ላይ የምንሄደው ከኤልስ ከኤልያስ የወደቀውን መጎናጸፊያ አነሳና የኤልያስ አምላክ ወዴት ነው ያለ፣ ከፊታችን የመሩትን የእግዚአብሔር ሰዎችን ስም እየጠራ ከእነሱ ጋር የሄድከ አምላክ፣ እነሱን ያስጓዝከ አምላክ፣ ይህ ሁሉም ሞገስና ክብር ያሸከምከ አምላክ ወዴት ነ ካለ፣ ወዴት ነ የሚል ትውልድ ከተነሳ እግዚአብሔር አለ። ቅድም እንዳልኳችሁ በኳስ ሜዳ ላይ ተጫዋች ይቀያየራል እንጂ አጫዋቹ ዳኛ አይቀየርም። ተረኛው ይወጣል፣ ተረኛው ይገባል። ኢየሱስ ሜዳ ላይ ነው ያለው። ያስጎዘናል ኢየሱስ፣ ያሻግረናል ኢየሱስ ምን። ስለዚህ ወዴት ነው የሚለውን ትውልድ ማለት አለበት። እና የሚገርም ነገር ነው ያደረጉት። የመጨረሻው ፍጻሜ ላይ የእግዚአብሔር ሰው የቤስቲያናቸው ዋና አስዳሪያችን የሚናገሩ በሳቸው ፍ የሚነገረውን አላወራም፣ ነገም ትሰማላቸው። አስገራሚ ነገሮችን በሚገርም መንፈስ ልክ ኤልያስ ሊሄድ ስም ከኤልሳ ጋር ሲጫወቱ ይላል። መጽሐፉን ስታነብብ ሲጫወቱ የሚለው ቃል ይባርከኛል። ከትንሽ ደቂቃ በኋላ በአውሎ ነፋስ ወደ ሰማይ ሊሄድ ያለ ኤልያስ እና በቦታው ሊተካ ያለው ኤልሳ ሲጫወቱ ይላል። ሲጣሉ አይደለም፣ ወደ ሰማይ ሄደው ሲጫወቱ ነው። የእግዚአብሔር ሰው የህይወታቸውን ፍጻሜ ከትውልድ ጋር እየተጫወቱ ነው ሄዱት፣ አመስግኖ እየባረኩ ነው። ስለዚህ ትውልዱ አደራ አለበት፣ የማስቀጠል አደራ አለበት። ቅድም እንዳልኳችሁ በቅድስና፣ በፍቅር፣ በትህትና፣ በጽርቅ፣ በንጽህና ሪከርዱን ላይ ሰቅለው ነው ታሪክ ሰበካውም፣ አጥቤው ከዚህ ክብርና ሞገስ አይወርድም። ሲያማሬ ይሄዳል ኢየሱስ ይመስል እየበዛ ይሄዳል ኢየሱስ እየሰፋ ይሄዳል ኢየሱስ። ተዚህ ያለው ብላቴናውን እስራኤልን ረዳው ይላል እግዚአብሔር ይረዳናል። የሱስ ይመስከ ተመሰግናላችሁ። ክብር ለኢየሱስ። በጣም ብዙ ነውና እንልና በዚህ እንዘጋለን እና እንጸልያለን ጌታ ኢየሱስ ክርስቶስን ከሞት ከተነሳ በኋላ በሞተ ሰዓት ደቀ መዛሙርቶች ፈርተው ቤት ዘግተው እየፈሩ ቁጭ አሉ ይላል። ከሞት ከተነሳ በኋላ እዚህ ነው የምዘጋው። ሰላም ለእናንተ ይሁን። ከፍ ከፍ ከፍ ብሎ ደመና ስትቀበለው ወደ ሰማይ ሲሄድ እነዛ ፈሬዎቹ አሁን ፍርሃት የለም አሉና ሰገነት ላይ ወጥተው በአንድ ልብ ሰማይ እንዲከፈት መጸለይ ጀምሩ። ሰማይ ተከፈተ፣ በእያንዳንዳቸው ላይ የተቀመጠባቸው። ከዚያ ታሪክ ተሰራ፣ ቤተስያን ተወለደች፣ የኢየሱስን ነገር አስቀጠሉት። ኢየሱስ መስ መዝጊያ መልእክቴ እዚህ ጋር ነው። አሁን ሁላችንም ከዚህ ሰዓት ጀምሮ ከዚህ ጊዜ ጀምሩ፣ ይልቁን በእግዚአብሔር ሰው አፍ እግዚአብሔር የሚያመጣው አለ የወላይታ ምእመናን በሙሉ የሰበካው አገልጋዮ፣ ዲያቆን በሙሉ ሌሎችም፣ እሳቸው የአንድ ብቻ ሳይሆኑ የኢትዮጵያም የዓለም በሙሉኛ እሳቸው የምናውቅ በጠቅላላ፣ አሁን ከዚህ ከእሳቸው ሽኝት በኋላ ሐዋርያቶች ሰገነት ወጥቶ ሰማይን እንዳስከፈቱ ከዚህ ሽኝት በኋላ ሰገነት ወጥተን ሰማይ እናስከፍታል። የእግዚአብሔር ክብር ይወርዳል። የኤልያስ አምላክ የቢሾፕ ዳዊት አምላክ ይገለጣል። ገባኝ የምልሰው አይናችሁ የእኔ ሶስት ወደ ሰማይ ሸኝተው እነሱ አይተው ወጡና እነሱ ጸልዩ ካሴ ከማርያም የምትሉት ነገር ሆነ። ሐዋርያት ሥራ መጽሐፍ ተጻፈ። አራቱ ወንጌላት በኢየሱስ ኢየሱስ ይወ ታሪክ ነው። ሐዋርያት ሥራ መጽሐፍ ደግሞ የሐዋርያት ታሪክ ሆነ። ኢየሱስ ይመስል በሉ የትናንትናው የአባታችን የእግዚአብሔር ሰው ያሰራው የእግዚአብሔር ታሪክ አለ። አሁን ደግሞ ሁላችንም ከዚህ በኋላ ሐዘኑን ስብራቱን እንትኑም ትተን ሰገነት ወጥተን ከኢየሱስ ጋር እንገናኛለን። ሰማይ ይከፈታል። ያ ታሪክ ይቀጥላል። አይወርቅም። ሪቫይቫል ይሆናል። ቤተክርስቲያን ትነጠቃለች። የእግዚአብሔር ክብር ይገለጣል። ይህን ነው የተረከብኩት እንጂ አሁን ቁጭ ብለህ ለቅሶ ከጀመር ስለዚህ ለቤተሰብ የምናገራለሁ ልጆቻችሁን ጭምር እንኳን ደስ አላችሁ። ይህንን ክብር ታስቀጥላላችሁ። ይህን ሞገስ ታስቀጥላላችሁ። እንዲህ አይነት የአማራው ነገር ታስቀጥላላችሁ። በመንፈስ የተወለድንም እናስቀጥላለን በስጋ የተወለድንም እናስቀጥላለን። ኢየሱስ ሥራውን ይሠራል፣ ታሪክ ይሠራል። የትላንትናው ኢየሱስ የዛሬም ኢየሱስ ጌታ ኢየሱስ እናመሰግናል። ሲደስ ብሎን ከሆነ ኢየሱስ እናመሰግናል። ኢየሱስ ተመስገን። እናመስገን አንድ እንጸልያለን። ጌታ ኢየሱስ ተመስገን። እንእጃችን ዘርግተን ለእሱ ክብር ሰተን ያዘን ብለን እንጸልያለን። ያለን ጌታ ሱ ያዘን ብለንስ ያስቻልካቸው አምላክ አስችለን፣ የያዝካቸው አምላክ የያዘን፣ ያስጓዛቸው አምላክ አስጉዘን። እንደው ብድግ ብለን ከቻላቸው አቅሟቸው አጊዞን በመንፈሶ ናቸው ከደኛል ሐዘንና ትካዜ ይሸሻል። አሽሾት አሁን ዘና ትካዜ አሽሾና መጎናጸፊያውን አንስተን መንፈሱን አንስተን ጌታ ኢየሱስ እና የተጓዙበትን ያሸንፉትን ታያለህ ነው የበሉት፣ ታላቅ ነው የበሉት፣ ጻድቅ ነው የበሉት፣ እውነተኛ ነው የበሉት። የጨለመው ዘመን ስላሳያቸው ስላላሳያቸው በክብር ስለሰበሰብካቸው እናመሰግናለን። እኛንም እንባቸው ትዝ እያለ፣ ምልጃቸው ትዝ እያለ፣ ጸሎታቸው ትዝ እያለ እርዳን ኢየሱስ።

ምድር እስከ መጨረሻ ፍጻሜ ሁሉ አሰማምረው ጌታ፣ ስ ለአንተ አደራ እንሰጣለን። በኢየሱስ ክርስቶስ ስም ይሁን። ጌታ ኢየሱስ ይባርከል። የምክትላቸው ማለት ዋና አስተዳዳሪያችን ቢሾፕ ደጎ ከበደ ከባለቤታቸው ጋር